እኔ እኔ እኔ እኔ እኔ ያር እኔ እኔ አንተ ሂጂ ስላልከኝ እኔ የሚሄደው አብረን በግ ነኝ። እንደዚህ ጭራሽ አንቺ አንተ ሂጂ እያልከኝ እኔ የምቆይበት ምንም ምክንያት የለም። እስካሁንም ቀልድ ስለመሰለኝ እኔ ቆየሁት። ሲቀጥል ደግሞ ምንም እግዚአብሔር ካሁን በኋላ እንደዚህ የምታወራኝ ከሆነ አትጥራኝ። ይቅርብኝ ጓደኝነት። ምንም ጌታ። ሰላም ሰላም፣ እንዴት ናችሁ የፍቅር ፋሚሊዎች? እኔ በጣም ደህና ነኝ። የፍቅር ፋሚሊዎች አትበል ተብዬሽ ነበር። ለካ እየጠፋኝ ነው፣ እየረሳሁት ነው። ይቅርታ በጣም ካሁን በኋላ አልልም። እና እንዴት ናችሁ? እኛ በጣም ደህና ነን። በአንዳንድ በዓላቶች ምክንያት ትንሽ ጠፍተን ነበር። ሰሞኑን አንዱ ለካ ካሁን በኋላ አትጠፋም ከአሁን በኋላ በደንብ እንበዛለን ብዬ ነበረ። ያው በዓላቶች የሆነ ነገሮች ሲኖሩ መጥፋት እንግዲህ አንዳንዴ ያጋጥማል እና ምንም ማድረግ አይቻልም። ከዚህ በኋላ ግን አንጣፋም ላለመጥፋት በደንብ እንሞክራለን፣ በደንብ እንበዛለን ብዬ አስባለሁ። ባለፈው የሆነ ቪዲዮ ተለቆ ነበር አይደል? ለቃ ነበር እና ትንሽ ፕራንኩን አይታችሁት አንዳያችሁት ነው እኔም ደንግጫለሁ። ሁሉም ሰው ደንግጧል፣ በጣም ብዙ ሰው ደንግጧል። ምናምን ማለት ከእሷ የሚጠበቅ ነገር አልነበረም እና ላይክ እኔም አልገመትኩም እንደዚህ አይነት ሰው እንዳልሆነ ስለማቅም እና ከእሷ ከማቃት አንጻር በጣም ወረደችብኝና፣ ላይክ በቃ እኔ ራሴን መቆጣጠር አቃተኝ። ምናምን ማላቃት አይነት ፍቅር ሌላ ፍቅር አየሁኝ ማለት ነው። እና ብቻ ፈን ነበረ፣ ተናድጄም ነበረ። እንግዲህ ዛሬ ደግሞ እሷን እበቀላታለሁ ማለት ነው፣ ምክንያቱም እኔ እጄ አልሰጥም። ስለዚህ እንግዲህ እሷን ዛሬ ፕራንክ ምናምን ለማድረግ አስቤያለሁኝ። ምልኩን ፕራንክ የማደርገው ምን የሚለውን አሚሮን ነገር ምታውቅ ነገር ነው የሚሆነውና እንግዲህ ፕራንኩ ትንሽ ያስደነግጣታል። ላይክ እኔ ባለፈው እሷን በቃ ሌላ ሰው ነሽ ተቀየርሽብኝ ምናምን እንዳልኳት ዛሬ ምን ማላቀ ሰው ነው ምናምን ምትል ይመስለኛል ምናምን ብቻ በጣም ብዙ ነገር። እኔ እንግዲህ ፕራንክ ሲባል በጣም ብዙ ፕራንክ የፕራንክ ሀሳቦች ጭንቅላቴ ላይ ያሉ እንደዛ ካሰበሽ በቀጣዩ ፕራንክ ታደርጊ ካሰበሽ ካሁንም ካሁን በኋላም ቀይባ ሰብይ ነው የሚል ምክንያቱም እኔ ትንሽ በቀል ተበቃኝ ነኝ እና እበቀላለሁ። አሁንም እበቀላታለሁ። እንግዲህ ትመጣለች ብዬ አስባለሁ። ትንሽ አርፍዳለች ዛሬ። ከዛ በኋላ ደግሞ ምሳ ጋብዛት አለው የምጠራትም የሆነ አንድም ምሳ ምናምን ብዬ ነው የምጠራት፣ እና ምሳ ልጋብዝ ምናምን ብዬ ነው የምጠራት። ከዛ በኋላ የሚፈጠረውን ነገር ታዩታላችሁ፣ ፓንኩ ማለት ነው። እና እንግዲህ ምሳ እንበላለን ዛሬ ማለት ነው። ምሳ ብዙ ጊዜ እሷ ናት የምጋብዘኝ፣ ዛሬ ደግሞ እኔ የምጋብዛ ማለት ነው። እንግዲህ የፕራንኩም ፕራንኩ ከፕራንኩ በኋላ ምን እንደሚያጋጥመኝ እኔ አላቅም። ቦክስም ሊሆን ይችላል፣ ካልቾም ሊሆን ይችላል፣ በድንጋይም ሊሆን ይችላል። እሱ እኔ አላቅም። እንግዲህ ሁላችንም ምናይ ነገር ነው የሚሆነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆናል። የኔ ፍቅር የኔ ወለላ ቅድሚያም ሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ጉዳይ ነው። አትታይ። አሪፍ፣ እስኪ ትንሽ። በጣም አሪፍ፣ ትንሽ እንደሱ አሪፍ ነው። እሰይ። በጭራሽ ማየት የለባትም። ንጠራጠር ትችላለች። ገብቷል ትንሽ እሷ በተፈጥሮ አጠርጣሪ ናት። ሲሞቅ አለባቸው ጥርጣሪ፣ በጣም ተጠራጣሪ ልጅ ናት እና መጠራጠር የለባትም። መጣች፣ እንዳታይ ካሜራማን፣ እንዳታይ ኦኬ። ሲሪየስ ለምንሆኑ እሞክራለሁ

እኔ ምንም ውሰድሽ በቃ እኔ ጋ ስመጭ አንቺ ሲጀምር ራሽን ጠብቀሽ መምጣት ነው ያለብሽ። ነው ያለብሽ ምንም ምን እሺ ምን ይችላል? እንደዚህ ለብሰሽ ትመጫለሽ እንዴ? ያምር እንደዚህ እያወራህ ያለው ታዲያ? የትራፊክ መስሎሽ ትመጫለሽ እንዴ? ይሰቅሽ ነው እኔ ምን ልበል? አሌክስ፣ እግዚአብሔር ምሬን ነው ምን ነው በሌላ ነገር ተናደን ይመጣው ነገርኩሽ። እኔ ምሳሌ ጋብዝሽ ካልኩሽ ራሽን ጠብቀሽ ፋብሊሽ ነው የምትመጪው። ራታውን በጠራሽ እንደዚህ ለብሰሽ ነው የምትመጪው

እዚህ ጋር እራሱ እንድን ወይኔ፣ በእግዚአብሔር ስም አሌክስ ያማል። አውቀንም እንዴ? ያው ቀርን። እሺ፣ እንደዚህ ነው። ምን ነገር ሊሆን ይችላል? በቃ እንደዚህ ለብሰሽ ነው መጣላት ፈልገህ ነው? ከእኔ ጋር መጣላት ፈልገህ ነው ወይ? ልብስ ግዛሊ። እንደዚህ ለብሶ መምጣት አሁን ምን ይሉታል? እኮ በጣም ነው የሚገርመው። አሌክስ እግዚአብሔርን ለከታ። ኧረ እኔ ምንም ለከት ምናምን በጣም ነው አልጋበዘኝም ቀይረሽ ነው ከበጅ ወይኔ፣ በኢየሱስ ኧረ አሌክስ ነው አሌክስም ዛሬ ነው የትም ቦታ እንደዚህ አንቺ ጋር እንደዚህ ልብስሽ እንደምን ሆንኩኝ እኔ አይ ደስ አይልም፣ በቃ አልተመቼኝም። በቃ መብቴ ነው። እኔ እንደዚህ ወንድ ልጅ ነኝ ቢያንስ ችግር የለም፣ በትሸጥ እኔም መስትሪ ሴት ልጅ ነኝ። ምንድን ነው? ሴት ነው ሴት ልጅ ያምሻል። ሴት ልጅ እራሷ ስትል ነው የሚያምርባት። ሴት ልጅ አይደል? አለባሱ ላይ በጣም መጨነቅ አለባት። ሴት ልጅ እኮ አይደል?

በቃ ፕራንክ በእኔ ላይ ሲደርስ አይቼዋለሁ። ያስጠላል። እኔ እውነቱን ነው የተናገርኩት በ በቃ ፕራንክ አይደለም የሚል ተመለሽ ነው። ሂጂ ሂጂ በቃ ሂጂ። እኔ ይጠፋል። በቃ ማለት በቃ

ከዛ በኋላ ልክ ስትመጪ በቃ ችግር የለም እየለባበስኩ ነው ምናምን ስትይ እኮ በጣም የሆነ ጽድት ምናምን የምትመጪ ነበር። እንደዚህ እንትን ብለሽ ለመምጣት አትንካኝ አትንካኝ በቃ አትንካኝ እንጂ ይሄ ምን ሆነህ? ምንም አልሆንኩም እኔ። አንቺ አለባበስ አስጠልቶኝ ነው እንጂ እግዚአብሔር። ግልጽ የምትናገር ከሆነ ግልጽ ተናገር። ይሆናል ለባበስሽ አርፍደሽ የሆነ ነገር ምናምን እንድትለኝ አልፈልግም ጌታ

ጌታን የሆነ ፕራንክ ምናምን ከሆነ ደግሞ ካሜራ ማንክን አስወጣል። ፕራንክ ና የሚባል ነገር የለም፣ ግን አሁን ሰው እያየን ነው። መሄድ ካለብሽ ልብስ ቀይረሽ ነይ ስትኝ መጣው ሂጂ ስትሪኝ፣ እንዴት ነው የምጠብቀው የሚሄደው የአብርሃም በግ ነኝ

ጭራሽ አንቺ አንተ ሂጂ እያልከኝ እኔ የምቆይበት ምንም ምክንያት የለም። እስካሁንም ቀልድ ስለመሰለኝ እኔ የቆየሁት ሲቀጥል ደግሞ ምንም እግዚአብሔር፣ ካሁን በኋላ እንደዚህ የምታወሪያኝ ከሆነ አትጥራኝ፣ ጥራኝ ይቅርብኝ። ጓደኝነት ምን ጌታ

አዩ እንግዲህ በጣም ይቅርታ አድርጉ ድን የፍቅር ፋሚሊዎች እኔ በቀል ተበቃኝ ነኝ አላልኳችሁም? በዚህ መልኩ ነው እንግዲህ

በቤት ሰላም ታ ሰላም አይኑረ አደባበቅ ግን ተመችቶኛል። አሁን ተረጋጊ። ምንሽ ነው? በጥፊ መታችኝ እያልኩ አሁን በቃ የሆነ ነገር ብቻ ፈጣሪ ጠብቆናል። አይደለም በጥፊ ስል አድርገው እንዲህ ሰላም ባያቸው በዚህ ፋሚሊዎች ሰላም በሰላማዊ መንገድ ናቸው አለው። እኮ ነው ጥያቄው። ፍራንኩ በተሳካ ሁኔታ ተጠናቋል። በጣም ደስ ይላል። እንዴት ነበር ግን? ምን ተሰማሽ? የተሰማሽን አንዳንድ ነገሮች የተሰማኝን ከምናገረው ባሳይህስ ማለት በድርጊት ምን ያህል እንደተሰማኝ ላሳይህ። እኔ እኮ በሳቅ ብዙ ነገር ለመደበቅ እየሞከርኩ ነበር፣ ግን ነገሩ ሳየው በእንትን በሀርድ ነው የሚሆነው ገባህድ ተሰበርሽ እሺ እሺ ወጌሻኒ አቲ እንዴት ነበር ታዲያ እንትኑ ፕራንክ በጣም ጎዝ ነኝ መሰለኝ ተሳፍቶልኛል እቺ ፕራንክ ናት በጣም ከባድ ፕራንክ ባይዙ ያለኝ ግን በቃ ተው ጌታን ወደ መጥፎ ነገር ወደ መጥፎ ነገር ነው የሚሄደው። በጭራሽ በቃ ካላቆምሽ፣ አንቺ ካቆምሽ ብቻ ነው ሊላቆም ይችላል። ካላቆምሽ ነው የሚመጣው። አሁን እኮሽ ሁለት አንድ ነን፣ ሁለት አንድ ነን። እኔ የግድ ማድረግ አለብኝ፣ ከዛ እኩል እንሁን። አይ የሚባል ነገር የለም። ፕራንክ እኮ አንተን የጀመርከው የፈለገ ነገር ነው እንዴ? እሱ አድርጎ ለምን መለሽ ነው እንዴ? በቃ እኔ ነገርኩሽ። በቃ ከአሁን በኋላ ፕራንክ ካላቆምሽ በስተቀር ነው ሊላቆም አልችልም። አቁም ይላቁ። እግዚአብሔርን ግን ማለት ነው። ፕራንክ መጨረሻ አያምርም ታው መድኃኒዓለም እኔ እኔ ዛሬ ማለት ነው እንዴ ደግሞ ቪዲዮ እንደማንሰራን የተነጋገር ነው ምሳ ሊጋብዘኝ እኔ እህታችሁ ምሳ ልበላ ነው ብዬ ቂር ቂር ቂን ቂን ሚኪን እያልክ መጥቼ ትራፊክ ነው መስዩ። እግዚአብሔር ውስጤ ይኮን ይሆን አለ የሆነ ነገር እኮ አለ። የሆነ በቃ አዎ አንተን የሆነ ነገር አለማድረግ እያናደደኝ ነው። አሁን ያናደዳላ ማለት ምንም ነገር ሴት ልጃ ምንም ነገር ብለብስ ምናምና ኖርማል። እኔ ደግሞ እኮ በሽቲ በሽቲ ያውቀኛል በቢጃማ እኔ እኮ ግራ ገባኸኝ። ማለት እንኳን እንደዚህ የእውነት አስቀያሚ ልብስ ተለብሶ ምናምን እንዲ ያልቀረብከው ሰው ካልሆነ እራሱ እኳ አትናገርም። ሰዎች፣ ታዳጊዎች አንዳንድ ጊዜ ፕራንክ ያስፈልጋሉ። ከማንነት ወጣ ያለ ግን መጀመሪያ ምንድነው የመሰለኝ ላለመጋበዝ መሰለኝ የእውነት ከዛ ደግሞ ግግም ስትል በሆነ ነገር ተናዶ ነው ብዬ አሰብኩኝ። ካሜራ ማኑ እኮ ጉድጓድ ውስጥ ገብቶ እኮ ጭራሽ ጌት ውስጥ ምን እንደወጣ አላውቅም። መሰሪ መሰሪ ቦስ፣ የሚችለውማ እኔ ሲተባበረኝ ነው። አይ ወደፊት። አይ የዛኔማ ትነግረኛለህ። ቦስ፣ ታዋቂነት አንዳለህ አይ ትችላለህ። እግዚአብሔርና አሸንፍ ያለው እና ማሸነፋችን እናረጋግጠናል። በዚህ አጋጣሚ አይ የኔ ሲታይ እኮ ነው። የዛ ጊዜ ደግሞ አንተ ታምናለህ። ከባለፈ ማን ይመጣ? ኦብቪስሊ ያ የማን ይበልጣል? ፍራንክ እያዳሉ ልክ ነው። እኔ ለኦዲየንስ የማልሰጥም እያዳለ ልክ ነው። እዛኔ ተናገርሽ ነበር። አልተናገርሽም ለኦዲየንስ አልተናገርኩም። አንተም እኮ አልተናገርክም አንተ

ምንም ነው ደስ የማይለኝ። ባይዘዊ ፋሚሊዎቿ ፋሚሊዎቻችን ከአሁን በኋላ ከባድ ከባድ ፍራንኮች ተጻፉ አሉ ተጻፉ መዝገብ ላይ ይወረዱ አሉ። በጣም ብዙ ማለት ነው። ተስፈራ ላይ ባከ ምንም፣ ባይዘዊ አልፈራህም የፈለግከው ነገር ልትናገር ትችላለህ። ተበሻለ። ለማንኛውም በጣላት ቀጥታ አንያ በቋራጭ እየገባው ነው። በቋራጭ እኔ አልናገርም፣ አናወራም። እኛ እናሳያለን። ነው ገባ እኔ ግን እስካሁን ሰላም አልኳቸው። ምንስታ ስለፈልፈኝ በነገር ይዞኝ ነው የነገር እንቅፋት መጥቶኝ ነው እና የእኔ ውድ ፋሚሊዎች ፋሚሊዎቻችን እንዴት ናችሁልን? ደና ናችሁ ወይ? እኛ በጣም ደህና ነን። ያው እንግዲህ በሰላም ነገር ልመጣ እናንተ ነው የሚያስደስት ነገር ምናምን እንድንሰራ እያወራውት እሱ ግን በእንደዚህ አይነት ነገር ጭንቅላቴ፣ ሞራሌ ላይ እየተረማመደ ይላል። እንትሩ ስራ እየሸለምኩት እኮ ነው የሚመስለው ምናም ምን ትላለህ አንተ ምን ተላለ አወራህ እኮ ደሞ ቦክስ ምናምን እየመተሽ ምናምን ፕራንክ ሊኖር ይችላል። እያደማ ማህኝ። አረ ከለጥ ቆይ አንዴ። እኔ አሁን ፕራንክ ምን አላደረኩክ? ድጋሚ ልትደግምብኝ ነው? ቱ በቃ እና ያው ምሳሌ መቼም አልተረሳም ያድጋል አይደል? ምስራስም እራስም ከአንተ ጋር ነኝ እከተልህ አለው በሄድክበት እያልኩ ይሄን ዘፈን እየዘፈኩልክ እንግዲህ

እና በሌላ ፕራንክ ባልሆነ በአሪፍ ቪዲዮ እስክንመጣላችሁ ድረስ እንወዳችኋለን፣ ከልባችን እናፈቅራችኋለን። ያሉትን ይበሉ ፍቅሩ ከረታኝ። የወደደ ሟች ነው